እውነት ለመናገር ምን መናገር እንዳለብኝ ምን ማለት እንዳለብኝ በጣም ግራ ገብቶኛል የምር ትናንትና የሀይሚዬን ሁኔታ ሳየው በቃ ፕራንክ ነው የመሰለኝ ታውቃላችሁ አንዳንዶቻችሁ ፕራንክ ብለሽ ተቀልጃለሽ የምትሉኝ ሰዎች አላችሁ አላችሁ ግን ትናንትና ብሩኬ ልውስጥ ስለገባና ብሩኬ መረጋጋት ስላልቻለ እንጂ መጨረሻ አካባቢ ላይ ሀይሚ ወደ ብሩኬ የመመለስ ወይም የመታረቅ ፈላጎት ነበራት እና፣ ፕራንክ ነው ላሉ እያልኩበት ምክንያት ሀይሚዬ በቃ አሁን ትጨርሳለች ማለትም፣ በቃ ፕራንክ ነው ብላ ካሁን ካሁን ይተቃቅፋሉ፣ ካሁን ካሁን ይታረቃሉ ምናምን እያልኩ ነበረ ስጠብቄ ነበረው። ዛሬ ጭራሽ ሀይሚዬም ተስፋ ቆርጣ እንደምታዩት ነው። ግን አሁንም ቢሆን መቼም ተስፋ አልቆርጥም። አሁንም ነግራችሁ ነገር ቢኖር ጨረቃ ፋሚሊ ሀይሚና ብሩኬ ይለያያሉ ብላችሁ ይህን ነገር ስላያችሁ እና ስለሰማችሁ ራሱ ሀይሚና ብሩኬ ይለያያሉ የሚል ሀሳብ ወይም ጭንቀት እንዳይገባችሁ፣ እግዚአብሔርን ነው ምላችሁ። መቼም ሊሆን አይችልም። መቼም ማለት ነው። እንዲናችሁ ደህና ናችሁ ወይ? ያለው እግዚአብሔር መስገን፣ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ ውድ ቤተሰቦቼ። እንግዲህ ሀይሚዬ መታለች፣ ፍጼ ቤት ማለት ነው። ከባድ ነው ነገሩ ሁሉ። እኔ እንጃ ሀይሚዬ፣ ምን እንደሆነ ነገሩ ምን ያይሹን ነገር እኔ ግልጽ አድርገሽ ወይ በቃ የለየለት ቢለየ ያበጠው ቢፈነዳ፣ ግልጽ አድርገሽ ነገሩ ብትናገሪ እንደው ደስ ይለኛል። እንደዚህ አስከፋሽን እንደዚህ እኔ እንጃ። አሁን እኮ ስትል የነበረው ራሱ ብሩኬ እያለ ያለው አድርግ ያለሁም አላደረግኩም አይነት ነገር ነው። እሱ እንደዛ አይነት ስሜት እንዲሰማት ያደረገው እልህ ውስጥ ስለገባ ነው። እልህ ውስጥ ስለገባ ነው። በቃ ብሩኬ እልህ ውስጥ ነው ያለው። በቃ ለምን ለምን ነገሩ ያየችውን ነገር ለምን ለእኔ አታሳየኝም? ወይም ደግሞ ለምን መጀመሪያ አላሳየችኝም? ለምን ጥላኝ ትሄዳለች? አይነት ነገር ነው ብሩኬ እልህ ውስጥ ያስገባው ማለት ነውና የትናንትን ናው አነጋገሩ በጣም ስሜታዊ ነበረ፣ በጣም ማለት ነው። ስለዚህ እነዚህ ልጆች ሁለቱም እል ውስጥ ገብተዋል፣ ሁለቱም ማለት ነው። ምንድን ነው የሚሻለው? የሚሻለው እንግዲህ ወሬ ማራገብ ነገር ማራገብ ሳይሆን ቀጥታ እሙሽዬ ጋር መሄድ ነው። እውነቴን ነው እምላችሁ ይህን ነገር ልትፈታው የምትችለው እሙሽ ናት። አሁን ደግሞ እሙሽዬ ቡታጅራ ነው ያለችው። እነሱ አዲስ አበባ ተሯሩጠው መጡ። አዲስ አበባ መምጣት አልነበረባቸውም። ፍፄ እዚህ ጋር አሁን ልፈርድብህ ነው። ምንም ማድረግ አልችልም። የምር ምንም እንኳን አንተ የሀይሚን ፍላጎት ለማሟላት ቢሆንም የሚያደረግከው፣ ግን ደግሞ እዛው ሀይሚ የንፍ እናርገ መያዝ ነበረብህ በቃ ሀይ መታረቅ አለባችሁ። እኔ እዛ ከሄዳችሁ ብሩኬም አዲስ አበባ ይሄዳል። እዛ ሄዳችሁ የሚያስታርቃችሁ ወይም ደግሞ ነገሩን የሚፈታው ሰው አይገኝም፣ ስለዚህ እዚሁ መጨረስ አለብን ብለህ በዛን ሰዓት እዛው መያዝ ነበረብ። እዚ ጋር ትልቅ ስህተት ሰርተሃል። የዋንተም ጥፋት ይሆናል ብለ አይደለም የሀይሚን ፍላጎት ለማሟላት ብለህ ነው ይህንን ያደረግከውና ኒንጃ በጣም ነው ያሳዘነችኝ። እሷ ራሱ ዛሬ ብሩኬም እንደሚያዝን አቃለሁ ይህን ነገር ሲሰማ። ሀይሚዬ ያው በቪዲዮ ስላየናት ነው፣ እሱ ደግሞ የእሷን ቪዲዮ እኛ እንዳዘን ነው ይልቅ ከኛ በላይ ምን አይነት ስሜት እንደሚሰማው ብሩኬን ለመገመት ቀላል ነው ማለት ከባድ ነው። አንዳንዴ እኮ ነገሮች ባላሰባችሁት መንገድ ሲሄዱ እሱም እልህ ውስጥ ገብቶ ነው እንጂ ወይ ደግሞ ያልሆነ ሴራ ተቀናብሮበት ነው እንጂ እኔ እንጃ። እሱም እኔ እንደዚህ ያደርጋል ብዬም አላስብም። በእርግጥ የሰው ልጅ ፍጹም አይደለም፣ በጭራሽ የሰው ልጅ ፍጹም አይደለም። እኛ መላእክ አይደለንም፣ ልንሳሳት እንችላለን። ባልጠበቅ ነው ባላሰብ ነው ነገር አንዳንዴ። እውነተኛ ፍቅር ሲኖር እልህ አለ። እልህ ደግሞ በጣም መጥፎ ነው፣ በጣም ቤት ያፈርሳል እልህ መጥፎ ነው። በጣም ሁለቱም አሁን ልውስጥ ናቸው። ስለዚህ ለእነዚህ ልጆች የሚያስፈልገው ልክ እንደ እስከ ዛሬው ተለቅ ያለ ሰው ወይ ጋሽዬ ወይ ሙሽዬ ወይ ሀፍ በቃ አንደኝ ብቻ ግን ከሶስት አንዳቸው መጥተው መለኛው ከአራት አንዳቸው መጥተው እነዚህ ልጆች ማስታረቅ ወይም አንድ ማድረግ ይኖርባቸዋል። አለበለዛ ግን ከባድ ነው ልክ እንደ ባለፈው ሌላ ሀይሚም ሌላ ሰው ይዛ መምጣት ትጀምራለች፣ ብሩኬም ሌላ ሰው ይዞ መምጣት ይጀምራል። ነገሮች ያልተፈለገ መንገድ ይሄዳሉ ማለት ነው እና ፍጼን እንግዲህ ያው ሰው የለኝም ከጎኔ እንድትሆን እፈልጋለሁ ነው ያለችው። ፍጼ ደግሞ ያው እናውቃለን መልካም ልጅ እንደሆንክ፣ ግን ከሀይሚ ጎን መሆንክ ጥሩ ነው ከሀይሚ ጎን ሆነህ ሀይዞሽ በርቺ ማለትህ ጥሩ ነው። ግን ደግሞ አይ እኔ ከጎንሽ መሆን ብቻ ሳይሆን ከሱ ጋር መታረቅ አለብሽ፣ በቃ ነገሩን ተነጋግራችሁ መፍታት አለባችሁ ብላ እስቲ ከካሜራ ፊትለፊት ብቻ ሳይሆን ከካሜራ ጀርባ ሀይሚዬን የማሳመን ስራ መስራት አለብህ እንጂ ሀይሚዬን ይዘህ ቁጭ እንዳትል አደራ። የእውነቴ ነው፣ አውቃለሁ። የሁለቱ ምርጥ ጓደኛ ና የብሩኬ ምርጥ ጓደኛ ና ስለዚህ ብሩኬ ቢናደድብህም ትላንትና ብላለች፣ ሀይሚዬ ማለት ነው፣ ትላንትና እኔ ባልኖር እኔን ስላየኝ ነገሩ ወደ እኔ ተዛወረ፣ ጭቅጭቁ ወደ እኔ ተዛወረ እንጂ ከፍጼ ጋር ትልቅ ጸብ ይገቡ ነበር በከባዱ ይጣሉ ነበር ነው ያለችው። ና ብሩኬ ቢናደድም እንትን አለው እውነት አለው። ለምን ለምን አልነገርከኝም? አንተም ያው ብሩኬን ያስከፍዋል ብለህ ሳይሆን ከሀይሚ የጎን ለመቆም ከሀይሚ የጎን ለመሆን አብራት እንድትሆን ብቻዋን እንዳትሆን ብለህ ነው፣ አንተ ጥሩ ነገር ሰራሁ ብለህ ነው። ግን ያው ሁሌም ነገሮች ባላሰብናቸው አቅጣጫ ባላሰብናቸው መንገድ ይሄዳሉና አንተም ማስበህበት አይደለም። ግን ግን እንደምንም ብለህ ወትውተህ እንደምንም ለማስታረቅ መሞከር አለብህ። ከባድ ነው። እና ሀይሚዬ አሁንም እኔ ደግሜ ደጋግሜ ልነግርሽ የምፈልገው ነገር ቢኖር አሁንም ቢሆን ችግሩን ተነጋግረሽ ከብሩኬ ጋር መፍታት አለብሽ። እናንተ መለየት የሌለባችሁ ሰዎች ናችሁ። እኛ ከእናንተ ገና ብዙ እንጠብቃለን። እናንተ በዚች አጭር ጊዜ ውስጥ ተጣላን፣ ተለያየን መልካም አይደለም ጭራሽ፣ እስከ መለየት ደረጃ እስከ መድረስ ድረስ በፍጹም መሆን የለበትም። ሀይሚዬ ተረጋግተሽ ነገሩን አጣሪ፣ እስከ ከካሜራ ጀርባ ሆነሽ ነገሩን አጣሪ አጣሪ ግድለሽ። ያለፈም ታሪክ ከሆነ በይቅርታ ልብ ሲጀምር፣ ፍቅር ውስጥ ስንገባ ወይም ደግሞ ፍቅር ስንጀምር የይቅርታ ልብ መኖር አለበት አይደለም። ምናልባት ካሁን በፊት ያጠፋው ነገር እንኳን ካለ በይቅርታ መተላለፍ ነው። ምናልባት እሱም ባላሰበው መንገድ ማለት እንደዚህ እስከ ማለያየት ደረጃ የሚያደርስ ነገር ማለት እንደዚህ ጥልቅ ያለ ግንኙነት ከሌለው ዝም ብሎ ወሬ ምናምን፣ ያው በማንኛውም ወጣቶች ላይ የሚከሰት ስለሆነ በይቅርታ ተላልፋችሁ ሁሉን ነገር ጽድድት አርጋችሁ ያለፈ ታሪክ እንዳይረብሻችሁ ያለውን ነገር በቃ ምንጠራ አድርጋችሁ አውሩና ወደ ቦታችሁ ተመለሱ። እናንተ የሚያምርባችሁ ፍቅር ነው። እባካችሁ፣ የምር ፍራንክም ከሆነ ሀይም እያሳጠሪሁ በቃሽ፣ የምር በቃሽ።